የፈረንጅ ስዕሎች ቅዱሳት ስዕላት ሆነው በብዙ ገበያ ላይ ይሸጣሉ። የፈረንጅ ተዋንያን ምናልባት በፊልም የምናውቃቸው ወይም የህንድ አክተሮች የሚመስሉ ሰዎች የኢየሱስ ክርስቶስ ስዕል ተብለው ሲሸጡ ሰዎች ያያሉ። ይህንን የሚያዩ ሰዎች በአጠቃላይ ስዕል ማለት እንደዚህ አይነት የሆነ ቦታ ያለ ሰው ፎቶ ነው እና የሆነ ሰው ነው የምታመልኩት ብለው በሰፊ ይቃመማሉ። ሁለተኛ ደግሞ ከዚህ ጋር በተያያዘ ከዘርም ጋር የተያዘ ነገር በስዕል ላይ ይነሳ። ለምሳሌ አብዛኛውን ከባህር ማዶ ተገዝተው ገበያ ላይ የምናያቸው ቅዱሳት ስዕላት ተብለው የሚሸጡ ስዕላት አብዛኞቹ የፈረንጅ ሰዎች ፎቶዎች ናቸው። ስለዚህ በተለይ በአፍሪካዊ ዓይን በእርግጥኛ ኢትዮጵያውያን ብዙም የአፍሪካዊነት ስሜት አለን ብሎ ለመናገር ያስቸግራል። ምናልባት የአፍሪካ ህብረት ስብሰባ አዲስ አበባ ሲካሄድ ነው አፍሪካዊነታችን በደንብ ትዝ የሚለን። ግን በአጠቃላይ እንደ ጥቁር ህዝብ ሆነ ስታስበው ግን በፈረንጅ ወይም በነጮች ዶሚኔት የተደረገ ሃይማኖት ነው፣ ወይም አብዛኞቹ ቅዱሳን ፈረንጆች ናቸው ወይ የሚያሰኛል። በተለይ ደግሞ አንዳንዴ በተለምዶ እንደምናውቀው እንደ ቅዱስ ሚካኤል ስዕል ያለ መልአኩ ነጭ ሆኖ ሰይጣኑን ሆኖ የሚወክለው ስዕል ደግሞ ጥቁር ሆኖ ይታያል። ስለዚህ በዚህ ስዕል ላይ የተረገጠው አፍሪካዊ ነው ያለምንም ጥያቄ፣ በመልክ ካየ ነው። ረጋጩ ደግሞ ፈረንጅ ነው። ይህንን ስዕል በተለይ በአፍሪካዊ አይነት ስታዩ በጣም ስሜት ይነካል። እንዴት ነው እንደዚህ አይነት ነገሮች የሚታዩት? እውነት ቅዱሳት ስዕላት የፈረንጅ ፎቶዎች ናቸው ወይ? ይህን ማድረግስ ስርዓቱ ይፈቅዳል ወይ? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አሳሳልና የስዕል ስርዓት ይህንን ጉዳይ እንዴት የሚመለከተዋል? የዛሬው ቆይታችን በአብዛኛው የሚያተኩረው የኢትዮጵያ ቤተ ክርስቲያንን ስዕላት አመጣጥ ታሪክና ይዘት በተመለከተ ይሆናል። እመለሳለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅዱሳት ስዕላት በጣም ብዙ ታሪክ ያላት ቤተክርስቲያን ናት። በስዕላት ታሪክም ረጅም የስዕል ታሪክ ያላት ቤተክርስቲያን ናት። ምናልባት አንዳንድ ጸሐፊዎች ስዕላት ከአስራ ስድስተኛው ክፍለ ዘመን በኋላ ነው የመጡት ብለው ደፍረው ለመጻፍ እስኪችሉ ድረስ በአብዛኛው የሚገኙት ስዕላት ከአስራ ስድስተኛው ክፍለ ዘመን በኋላ ያሉ ናቸው። እንደውም አንዳንድ ፈረንጅ ጸሐፊዎች ከአጼ ዘር ያቆብ በኋላ ነው የቅዱሳት ስዕላትን መሳል መጠቀመች፣ የፈረደበት አጼ ዘር ያቆብ እንደዚህ አይነት ጉዳይ ከሱ በኋላ ነው የመጣው የሚባል ብዙ ነገር አለ እና ስዕላትንም ከአጼ ዘር ያቆብ በኋላ ነው መጠቀም የተጀመረው እንጂ ከዛ በፊት ስዕል የለም ብለው የጻፉ የውጭ ሀገር ሰዎች አሉ። እውነታው ግን እንደዛ አይደለም። በኢትዮጵያ ቤተ ክርስቲያን በጣም ረጅም አመት የቆየ የስዕል ታሪክ አለ። እንደውም በርዝመቱ ከሌሎችም የአፍሪካ ክርስትና ሀገራት ወይም ክርስትናን የተቀበሉ ሀገራት የተለየ ነው የኢትዮጵያ ቤተክርስቲያን ምክንያቱም ለምሳሌ የግብፅ ቤተክርስቲያን የኮፕቲክ ቤተክርስቲያን የስዕል ታሪክ ብናይ እስከ አምስተኛው እስከ ስድስተኛው ክፍለ ዘመን ይቆይና በአረብ ኤክስፓንሽን ምክንያት ሙሉ በሙሉ ይቆማል በኋላ ነው በአስራ ሰባተኛው በአስራ ስምንተኛው ክፍለ ዘመን ድጋሚ ሰርቫይቭ ለማድረግ እና የነበረውን ስዕል ሪከቨር ለማድረግ የተሞከረው በኑቢያም የነበረው ክርስትና እንደዚሁ እስከ አስራ አንደኛው እስከ አስራ ሁለተኛው መቶ ክፍለ ዘመን ከቆየ በኋላ እንደዚሁ በአረብ ኮንኩዌስት ምክንያት ቆሞ ተቋርጦ የቀረ ነው። የኢትዮጵያ ቤተ ክርስቲያን ግን ከክርስትናን ከተቀበለችበት በተለይ በይፋ ብሔራዊ ሃይማኖት ሆኖ ከተቀበለችበት ከአራተኛው መቶ ክፍለ ዘመን አንስቶ እስከ 17ተኛው እስከ 18 ኛው መቶ ክፍለ ዘመን መቁጠር የምንችለው ረጅም ዓመት የቆየ የአፍሪካ የስዕላት ታሪክ ያለባት ቤተክርስቲያን ነች። የኢትዮጵያ ቤተክርስቲያን በዘመናትም ሊከፈል ይችላል። አንደኛው እንግዲህ የመጀመሪያው በአክሱም ዘመን የነበሩ ቀድሞ ከክርስትና በፊት የነበሩ ብዙ ስዕላት አሉ፣ ብዙ ቅርሶች አሉ። እነዛ ናቸው ለኢትዮጵያ አይኮኖግራፊ ወይም ለእኛ ስዕል መነሻ የሆኑት። ከዛ በኋላ ደግሞ በአራተኛው በአምስተኛው ክፍለ ዘመን ከተለያዩ ሀገራት በመጡ ቅዱሳን እየተስፋፋ የስዕላት ጉዳይ መጥቷል። በ11ኛው በ12ኛው ክፍለ ዘመን እንደዚሁ ሰፋፊ ታሪኮች አሉት። ወደ ቅርብ ዓመት ደግሞ ስንመጣ የመጀመሪያውና ሁለተኛው ጎንደሪያን የሚባለው ኢራ ማለት ነው። እንዲሁም በመጨረሻ አሁን ያለንበት 17፣ 18ኛው መቶ ክፍለ ዘመን ላይ የተለያየ ስልት ያለው የተለያየ ታሪክ ያለው ስዕላት አሉ ማለት ነው። እና ኢትዮጵያ ቤተክርስቲያን ረጅም የስዕል ታሪክ ያላት ቤተክርስቲያን ናት። ከዛ በፊት የነበሩ ስዕላት አልተገኙም። አዎ፣ አልተገኙም። በተለያየ ምክንያት ነው ያልተገኙት። አለመኖራቸው አልነበሩም አያሰኝም። የማስረጃ አለመኖር ያለመኖር ማስረጃ አይደለም ይባላል። ዘ አብሰንስ ኦፍ ኤቪደንስ ኢዝ ኖት ዘ ኤቪደንስ ኦፍ አብሰንስ ይባላል። ስለዚህ ከዛ በፊት የነበሩ ስዕላት የሉም ማለት ስዕል አልነበረም ማለት አይደለም፣ ስል አላገኘ ናቸው ነው። በኢትዮጵያ ቤተክርስቲያን በጣም ረጅም የስዕል ታሪክ አለ። በጣም የሚገርመው ከኛ መዛግብት ውጪ ራሱ በኢትዮጵያ የቆየ የስዕል ታሪክ መኖሩን የሚያስረዳው በእስልምና ስነ ጽሁፍ ላይ እናገኛለን። ብዙዎቻችን እንደምናውቀው በስድስተኛው ሰባተኛው መቶ ክፍለ ዘመን ላይ ወደ ኢትዮጵያ የመጡ የእስልምና መንገደኞች ነበሩ። የመጀመሪያውም ሂጂራ ብለው የሚጠሩትን ጉዞ ወደ ኢትዮጵያ ያደረጉት በስደት መጥተው ማለት ነው። እና እዚህ መጥተው የጎበኙ የእስልምና መንገደኞች፣ ተጓዦች ወደ ሀገራቸው ሲመለሱ ከተረኳቸው ገጠመኞቻቸው መካከል አንዱ ስዕላትን ነው። እንደውም በእስልምናው ስነ ጽሑፍ ላይ በግልጽ ተጠቅሶ እናገኛለን። ሁለት ሴቶች ኡማ ሀቢባና ኡማ ሰላማ የሚባሉ ሁለት በእስልምናው የሚታወቁ ሴቶች አክሱም ላይ ያዩትን ስዕል አድንቀው ሄደው እዛ እንደተናገሩ፣ እንደውም በእስልምናው ስዕላትን መስራት ወይም አይኮኖግራፊ ክልክል ነው። የተከለከለውም ይህንን ቃል ተከትሎ ነው የተጻፈው እነሱ ያዩትን ኢምፕሬሽናቸውን አክሱም ያዩትን ነገር መናገራቸው ነው። እና ይሄ ምንድን ነው የሚያሳየው? እንግዲህ የእስልምና ተጓዦች ወደ ኢትዮጵያ በመጡ ጊዜ የተስፋፋ እነሱ አይተው ሄደው ለአገራቸው ሰዎች እስኪናገሩ ያደረሰ የስዕላት ታሪክ በኢትዮጵያ ነበረ ማለት ነው። ስለዚህ የኢትዮጵያ ቤተ ክርስቲያንን ስዕል በሁሉም ዘርፍ ሊጠና የሚችል ረጅም ክፍለ ዘመናት የቆየ የመንፈሳዊ አገልግሎት ዘርፍ ነው። የኢትዮጵያ ቤተክርስቲያን ስዕል በሁሉም ላይ አለ። በነገራችን ላይ በብራና ላይ አለ። በጥንታዊ ማኑስክሪፕቶች ላይ ስዕል የመሳል ባህል አለ። በቤተ መቅደስ ግድግዳዎች ላይ የመሳል፣ በጣሪያ ላይ የመሳል ልማድ አለ። በእንጨት ላይ የመሳል አለ። በጨርቅ ላይ፣ በቤተ መቅደስ መጋረጃ ላይ የመሳል ባህል አለ። በመስቀል ላይ እና በቅርጽ መልክ በብዙ መንገድ የኢትዮጵያ ቤተክርስቲያን እንግዲህ ሁሉን አቀፍ ነው። ምክንያቱም ይሄን ምናልባት ኢትዮጵያ ውስጥ ሆነን ስንናገረው ቀለል አድርገን እናወራዋለን እንጂ ከነዚህ አሁን ከጠራዋቸው የመሳያ መንገዶች አንዱን ነው ብዙዎቹ የሚከተሉ። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን ስነ ስዕል ስናጠና የምናገኘው አንድ ሌላ ቁም ነገር የኢትዮጵያ ቤተክርስቲያን የስዕል ታሪክ በአጠቃላይ የዓለምን የስዕልና የስነ ስዕልን ጥበብ እየያዘ ነው ማለት እንችላለን። ምክንያቱም ኢትዮጵያ እንደምናውቀው ይሄ ታላቁ ትሬድ ሩት የሚባለው ወይም የንግድ መመላለሻ የነበረች ሀገር በመሆኗ ለመካከለኛው ምስራቅ በጣም ቅርብ በመሆኗ የኢትዮጵያ ሰዎችም ወደ መካከለኛው ምስራቅም፣ ወደ ሌሎች አለማት ጉዞ ስለሚያደርጉ የሌሎች ሀገራት ሰዎችም ደግሞ ወደ ኢትዮጵያ በተለያየ ምክንያት ስለሚመጡ በኢትዮጵያ ቤተ ክርስቲያን የስነ ስዕል አካሄድና አሳሳል ዘይቤ ላይ የሁሉንም አለማት አሻራና አንዳንድ ነገሮች ማግኘት እንችላለን። ከሳባ ዘመን ብንጀምር የራሱ እንግዲህ የአክሱም ዘመነ መንግሥት የአሳሳል ዘይቤ በኢትዮጵያ ቤተክርስቲያን ስዕል ላይ ይገኛል። መነሻው ነው። ልክ ግብጾች የፈሮኒክ አርት መነሻቸው እንደሆነ ለኢትዮጵያ ቤተክርስቲያን ደግሞ በፊደሏም ላይ በስነ ስዕሏም ላይ የአክሱማውያን ጥበብና የዘመነ አክሱም የአሳሳል ዘይቤ በኢትዮጵያ ቤተክርስቲያን ላይ አለ። ከዛ ውጭ ወደ ኢትዮጵያ ቤተክርስቲያን የመጡ በተለያየ ዘመን የውጭ ሀገር ሰዎች አሉ። እንደ ተሰዓቱ ቅዱሳን አይነት ዘጠኙ ቅዱሳን ወደ ኢትዮጵያ መጥተዋል። እነሱ በመጡ ጊዜ ያሳረፉት የአሳሳል ዘይቤ አለ። ሰዓሊያንም አሉበትና አባገሪማ ከተሳቱ ከዘጠኙ ቅዱሳን አንዱ አባ ይሳቅ ወይም አባ ገሪማ የሚባሉት በጣም አስደናቂ ስዕል የሳሉ ጽሁፍ የጻፉ ብራና ያዘጋጁ ናቸው። ዘገሪማ ጎስፕል የሚባለውን በዚሁ ቪዲዮ በዝርዝር እናየዋለንና ስለዚህ የሀገራቱ ተጽዕኖ ይታይበት። የሶርያውያን አሳሳል አለ የሮማውያን